መስለም ፈልጌ ነው። እናን መቀበል ፈልጋሽ ነው። የኢትዮጵያ የምለውን ቃል አብረሽ እየተከተልሽ። ጠቅላይ ምክር ቤት ለኦስታዝ ሆሴል የምስጋና የእውቅና ሰርትፍት ማበርከቱ ተገልጿል። አሰላም አለይኩም ወራሕመቱላሂ ወበረካቱ። ውድና የተከበራችሁ የእናትዬ አድማጭ ተመልካቾች፣ ያላችሁበት የአላ ስብሓነ ወተዓላ ሰላም፣ እዝነት፣ ረዴት አይናችሁ ያልኩኝ ዛሬም በአዲስ ዜና ተከስቻለሁኝ።

ቤቱንም ያህል በእውቀት ቢጠልቅና በሀብት ጣሪያ ቢደርስ በሰዎች ላይ ራሱን የበላይ አድርጎ አይቀርብም። ከእርሱ በላይ ታላቅ እንደሌለ በሚያሳብቅ መልኩ ራሱን አያቀርብም። ራስን ከፍ አድርጎ ማቅረብ በሰዎች ላይ የተለመደ ደካማ ባህሪ ነው። በየአካባቢው ሰዎች በሌሎች ላይ የበላይ ሆነው ለመታየት ሲታገሉ ይስተዋላል በቀዳሚነት ክብርና ዝናን ለመጎናጸፍ በሌሎች ላይ አሉታን ሲያደርጉም ወይም ሲያደርሱም ይስተዋላል መውደስና መደነቅ የሚናፍቀው የዝና ሱሰኛ ማህበረሰብ እያቆጠቆጠ ለመሆኑም ማሳያዎች አሉ በሽልማትና አድንቆት የሚደለሉ ጥቂት የማይባሉ ስብዕናን ማስተዋል ይቻላል። መተናነስ በቀላሉ የሚገኙ የስብዕና ጸጋ አይደሉም። ከፍተኛ ጥረትና ልፋት ይፈልጋል። በተለይ በእውቀት በገንዘብና በዝና ከፍ እያሉ ለመጡ ሰዎች ፈታኝ በ በመሆኑ ጥንቃቄ ማድረግ አለባቸው አላህ የሚተናነሱ አገልጋዮቹን እያወድሳል በቁርአን ውስጥም ስለ ባህርያቸው መለያ እንዲሆን እንዲህ ያነሳቸዋል የአራህማንም ባሮች እነዚያ በምድር ላይ በዝግታ የሚሄዱት ባለጌዎች ወይም በክፉ ባነጋገሯቸው ጊዜ ሰላም የሚሉት ናቸው። ቁርአን 25 63 በዝግታ የሚሄዱ ሲል ሲል ያረህ ያረማመዳቸውን ወይም ቀስታ ለመግለጽ አይደለም። አረማመዳቸው መኮፈስና መንጠባረር የሌለበት መሆኑን ለማመልከት ነው። ሰዎችን በአካሄዳቸው መገመት ይቻላል። በጎ ስነ ምግባር ያላቸውና በእውቀትና አስተውሎት ከፍታ ላይ የወጡ ሰዎችን አካሄድ ስናይ ክልፍ ጥድፍ ውክብ የሚል መንፈስ እናይ አናይበትም። በዙሪያቸው ሰዎች ካሉም የተለየ ዘዬ አያሳዩም። መንገድ ይለቃሉ፣ አክብረው ያሳልፋሉ። በመንገዳቸው ላይ ሰዎች ባናገሯቸው ጊዜ ቆም ብለው በእርጋታ ያወራሉ። በአንጻሩ ወጣቶችና ለራሳቸው ከመጠን ያለፈ ክብር የሰጡ ሰዎችን ስናይ አረማመዳቸው፣ አለባበሳቸው፣ ቄንጣቸው ወዘተ የተለየ መንጠባረር የሚታይበት ሆኖ እናገኘዋለን። በመንገዳቸው ላይ ሰዎች ቢኖሩም ባይኖሩም ግድ የላቸውም። የራሳቸው ጥርጊያ እስካማረ ድረስ ለሌሎች መጨነቅ አይፈልጉም ለማሰብም ጊዜ የላቸውም። እንዳውም ሰዎችን ባዩ ጊዜ የተለየ መስህብ ለመፍጠር ይሞክራሉ። ሀሳባቸው እንዲሰማ ድምጻቸውን ከፍ አድርገው ያወራሉ። አረማመዳቸው እንዲታይ የተለየ ዘዬ ይይዛሉ፣ ወዘተ። መተናነስ የሚለው ቃል በዋናነት ሰዎች ባሉበት ስፍራ የሚኖረንን ስብዕና ይገልጻል። ከሌሎች ከፍ ብሎ ለመታየት የሚደረግን ሙከራ ይቃወማል። ማንም በማንም ላይ የበላይ አይደለም። ሞራላዊ በሆነ እይታ ሰዎች ከሰዎች በእውቀታቸው በገንዘባቸው ወይም የመሳፍንት ዘር በመሆናቸው አይበልጡም። ጥቁር ወይም ነጭ በመሆናቸው አይለካም። በመሃላቸው ላለው መለያየት ብቸኛው ምክንያት ለእውነት የሚኖራቸው ምስክርነት ወይም ለአላህ ያላቸው የፍቅር መጠን ብቻ ነው። ዛሬ በምድራችን የምናያቸው ባለዝናዎች ስለ ራሳቸው አውርተው አይጠግቡም። እንዲህ ገጥሞኝ በእንትን በመንገድ አሸነፍኩት፣ እኔ ባልኖር እኮ ችግራቸው አይፈታም። ታውቃለህ፣ እኔ ላንተ ትልቅ ባለ ውለታህ ነኝ። እኔ ባልኖርልህ ምን ይውጥህ ነበር? እኔ ነኝ ለሁሉም መፍትሄ ወዘተ የሚለው ወረርሽኝ ብዙዎች ልብ ውስጥ ገብቷል። ይኸው ችግር ከዘመን ዘመን ስር እየሰደደ በመምጣቱ የሞራል ምሁራን የተለያዩ ማስተካከያ ስልቶችን ለመቀየስ ሞክረዋል። በቀዳሚነት በጥናትና ምርምር ዘርፍ ያለውን እውነታ ማየት እንችላለን። አንድ ተመራማሪ የምርምር ስራውን በራሱ ጥረት ይሰራል። ሆኖም የሰራውን ስራ በጽሁፍ ለሌሎች ሲያቀርብ እኔ ሰራሁ ማለት አይችልም። ስነ ጽሁፍ ውስጥ እኔ የሚል ቅጽል እንዳይኖር የምርምር ስራ ህግ ሆኗል። ተመራማሪው ማለት የሚችለው በዚህ ጥናት የተለያዩ ጉዳዮችን ለማየት ተሞክሯል፣ እንጂ በዚህ ጥናት የተለያዩ ጉዳዮችን ለማየት ሞክሬያለሁ አይደለም። አላህ ሱብሐነሁ ወተዓላ በሰዎች መሀል የጠነከረ የፍቅር እና የእኩልነት መንፈስ እንዲኖር ይሻል። ሁሉም እርሱን በመገዛት እና በእርሱ መሻት ሕግ ብቻ እንዲቃኙ መርሁ አድርጓል። ለዚህ የሚሆኑ ታላቅ መምህርም ልኮልናል። ነቢዩ መሐመድ ሰለላሁ አለይ ወሰለም መተናነስን ለማሳየት ድንቅ ምሳሌ ናቸው። በሕይወታቸው ራሳቸውን የበላይ አድርገው ለመታየት የጣሩበት የታሪክ ገጠመኝ አልተገኘም። አንድ አይሁድ ለአንድ ሙስሊም ሙሳ ዓለይሂ ሰላም ከነቢዩ ይበልጣል ስላለው ተናዶ ሲመታው የተፈጠረውን እናስታውስ። አይሁዱ ሙስሊሙ መታኝ ብሎ ሊከሰው ነቢዩ ፊት ቀረበ። የተመታው እርሳቸውን ከነቢያቱ ዝቅ ስላደረገ መሆኑን እና ሳውል ያም ሆኖ ፍትሐዊነታቸውን ስለሚያውቅ ከፊታቸው ቀርቦ ክስ ለማቅረብ አላቅማማም። በዚህም መሰረት ክሱን ሰምተው ሙስሊሙን ተከታያቸው ገጸጹት። ከማንም በላይ አታድርጉኝ በማለትም የተለየ ክብርና ሙገሳ የማይገባቸው ሰው ስለመሆናቸው ተናገሩ። በተጨባጭ ግን ታላቅ ክብርና ሞገስ የተገባቸው መሪ ነበሩ። ከነቢይነታቸው የከበረ ማዕረግ ውጭ እንደ ምድራዊ ሰው ብናስባቸው እንኳ የማንጨርሰው እልፍ የታላቅነት መገለጫ አላቸው። እሺ፣ መርሐባ ያው ከዚህ ቪዲዮ የምንማረው መተናነስ ምን እንደሆነ ከሀቢቡና ነብያችን ሰለላሁ ዐለይሂ ወሰለም መማር መገንዘብ እንችላለን ማለት ነው። የእሳቸው ተከታይ እስከሆኑ ድረስ እሳቸው የተገበሩትን በመተግበር እሳቸው ያልተገበሩትን ደግሞ በመተው በዚች በዱና ላይ እስካለን ድረስ መኖር ያስፈልገናል ማለት ነው። ኢንሻአላህ ሰሉ አለ ነቢ። ከተመቻችሁ ላይክ ሼር አድርጉት። ካተመቻችሁ ደግሞ ደስ ላይክ እያደረጋችሁ ይቀጥል የምትሉ ከሆነ ይቀጥላል ኢንሻአላህ። በአዲስ ዜና በአዲስ ታሪክ እስከምንገናኝ፣ ወሰላም አለይኩም ወራህመቱላሂ ወበረካቱ አነ ሙሐመደን ረሱልላህ

ሰለፍ የሚያደርገው ኢስላማዊ ስነ ምግባርን የተላበሰ ዳዕዋ ከአምስት ሺህ በላይ ሰዎች ወደ ኢስላም እንደገቡ ገልጿል። መሻላ መሻላህ ተባረከ ራሕማ። ለዚህ ለጀግና ወንድማችን ዱዓ እያደረጋችሁለት፣ አሁንም የሚቀጥለውን መልእክታችንን በትትና እንድታዳምጡት እጠይቃለሁኝ። መተናነስና ለስላሳ አንደበት። እንደ ሙስሊም መተናነስ ወይም ኩራት የማያውቀው ስብዕና የተጎናጸፈ ሰው ደካማ ከሆኑ ጉራ፣ መሀይምነትና ትምከት የጸዳ ነው። የቱንም ያህል በእውቀት ቢጠልቅና በሀብት ጣሪያ ቢደርስ በሰዎች ላይ ራሱን የበላይ አድርጎ አይቀርብም። ከእርሱ በላይ ታላቅ እንደሌለ በሚያሳብቅ መልኩ ራሱን አያቀርብም። ራስን ከፍ አድርጎ ማቅረብ በሰዎች ላይ የተለመደ ደካማ ባህሪ ነው። በየአካባቢው ሰዎች በሌሎች ላይ የበላይ ሆነው ለመታየት ሲታገሉ ይስተዋላል። በቀዳሚነት ክብርና ዝናን ለመጎናጸፍ በሌሎች ላይ አሉታን ሲያደርጉም ወይም ሲያደርሱም ይስተዋላል። መውደስና መደነቅ የሚናፍቀው የዝና ሱሰኛ ማህበረሰብ እያቆጠቆጠ ለመሆኑ ማሳያዎች አሉ። በሽልማትና አድንቆት የሚደለሉ ጥቂት የማይባሉ ስብዕናን ማስተዋል ይቻላል። መተናነስ በቀላሉ የሚገኙ የስብዕና ጸጋ አይደሉም። ከፍተኛ ጥረትና ልፋት ይፈልጋል። በተለይ በእውቀት በገንዘብና በዝና ከፍ እያሉ ለመጡ ሰዎች ፈታኝ በመሆኑ ጥንቃቄ ማድረግ አለባቸው። አላህ የሚተናነሱ አገልጋዮቹን ያወድሳል። በቁርአን ውስጥም ስለ ባህርያቸው መለያ እንዲሆን እንዲህ ያነሳቸዋል። የአራህማንም ባሮች እነዚያ በምድር ላይ በዝግታ የሚሄዱት ባለጌዎች፣ ወይም በክፉ ባነጋገሯቸው ጊዜ ሰላም የሚሉት ናቸው። ቁርአን 25:63 በዝግታ የሚሄዱ ሲል ያረህ ያረማመዳቸውን ወይም ቀስታ ለመግለጽ አይደለም። አረማመዳቸው መኮፈስና መንጠባረር የሌለበት መሆኑን ለማመልከት ነው። ሰዎችን በአካሄዳቸው መገመት ይቻላል። በጎ ስነ ምግባር ያላቸውና በእውቀትና አስተውሎት ከፍታ ላይ የወጡ ሰዎችን አካሄድ ስናይ ክልፍ ጥድፍ ውክብ የሚል መንፈስ እናይ አናይበትም። በዙሪያቸው ሰዎች ካሉም የተለየ ዘዬ አያሳዩም። መንገድ ይለቃሉ፣ አክብረው ያሳልፋሉ። በመንገዳቸው ላይ ሰዎች ባናገሯቸው ጊዜ ቆም ብለው በእርጋታ ያወራሉ። በአንጻሩ ወጣቶች እና ለራሳቸው ከመጠን ያለፈ ክብር የሰጡ ሰዎችን ስናይ አረማመዳቸው፣ አለባበሳቸው፣ ቄንጣቸው፣ ወዘተ የተለየ መንጠባረር የሚታይበት ሆኖ እናገኘዋለን። በመንገዳቸው ላይ ሰዎች ቢኖሩም ባይኖሩም ግድ የላቸውም። የራሳቸው ጥርጊያ እስካማረ ድረስ ለሌሎች መጨነቅ አይፈልጉም ለማሰብም ጊዜ የላቸውም። እንዳውም ሰዎችን ባዩ ጊዜ የተለየ መስሀብ ለመፍጠር ይሞክራሉ። ሀሳባቸው እንዲሰማ ድምጻቸውን ከፍ አድርገው ያወራሉ። አረማመዳቸው እንዲታይ የተለየ ዘዬ ይይዛሉ ወዘተ። መተናነስ የሚለው ቃል በዋናነት ሰዎች ባሉበት ስፍራ የሚኖረንን ስብዕና ይገልጻል። ከሌሎች ከፍ ብሎ ለመታየት የሚደረግን ሙከራ ይቃወማል። ማንም በማንም ላይ የበላይ አይደለም። ሞራላዊ በሆነ እይታ ሰዎች ከሰዎች በእውቀታቸው በገንዘባቸው ወይም የመሳፍንት ዘር በመሆናቸው አይበልጡም። ጥቁር ወይም ነጭ በመሆናቸው አይለካም። በመሃላቸው ላለው መለያየት ብቸኛው ምክንያት ለእውነት የሚኖራቸው ምስክርነት ወይም ለአላህ ያላቸው የፍቅር መጠን ብቻ ነው። ዛሬ በምድራችን የምናያቸው ባለዝናዎች ስለ ራሳቸው አውርተው አይጠግቡም። እንዲህ ገጥሞኝ በእንትን በመንገድ አሸነፍኩት። እኔ ባልኖር እኮ ችግራቸው አይፈታም። ታውቃለህ፣ እኔ ላንተ ትልቅ ባለ ውለታህ ነኝ። እኔ ባልኖር ልህ ምን ይውጥህ ነበር። እኔ ነኝ ለሁሉም መፍትሄ፣ ወዘተ የሚለው ወረርሽኝ ብዙዎች ልብ ውስጥ ገብቷል። ይሄው ችግር ከዘመን ዘመን ስር እየሰደደ በመምጣቱ የሞራል ምሁራን የተለያዩ ማስተካከያ ስልቶችን ለመቀየስ ሞክረዋል። በቀዳሚነት በጥናትና ምርምር ዘርፍ ያለውን እውነታ ማየት እንችላለን። አንድ ተመራማሪ የመም የምርምር ስራውን በራሱ ጥረት ይሰራል። ሆኖም የሰራውን ስራ በጽሁፍ ለሌሎች ሲያቀርብ እኔ ሰራሁ ማለት አይችልም። ስነ ጽሁፍ ውስጥ እኔ የሚል ቅጽል እንዳይኖር የምርምር ስራ ህግ ሆኗል። ተመራማሪው ማለት የሚችለው በዚህ ጥናት የተለያዩ ጉዳዮችን ለማየት ተሞክሯል፣ እንጂ በዚህ ጥናት የተለያዩ ጉዳዮችን ለማየት ሞክር ያለሁ አይደለም። አላህ ሱብሓነሁ ወተዓላ በሰዎች መሀል የጠነከረ ፍቅርና የእኩልነት መንፈስ እንዲኖር ይሻል። ሁሉም እርሱን በመገዛትና በእርሱ መሻት ህግ ብቻ እንዲቃኙ መርሁ አድርጓል። ለዚህ የሚሆኑ ታላቅ መምህርም ልኮልናል። ነቢዩ መሐመድ ሰለላሁ አለይሂ ወሰለም መተናነስን ለማሳየት ድንቅ ምሳሌ ናቸው። በሕይወታቸው ራሳቸውን የበላይ አድርገው ለመታየት የጣሩበት የታሪክ ገጠመኝ አልተገኘም። አንድ አይሁድ ለአንድ ሙስሊም ሙሳ አለይህ ሰላም ከነቢዩ ይበልጣል ስላለው ተናዶ ሲመታው የተፈጠረውን እናስታውስ። አይሁዱ ሙስሊሙ መታኝ ብሎ ሊከሰው ነቢዩ ፊት ቀረበ። የተመታው እርሳቸውን ከነቢያቱ ዝቅ ስላደረገ መሆኑን እናሳውል። ያም ሆኖ ፍትሐዊነታቸውን ስለሚያውቅ ከፊታቸው ቀርቦ ክስ ለማቅረብ አላቅማማም። በዚህም መሰረት ክሱን ሰምተው ሙስሊሙን ተከታያቸው ገጸጹት። ከማንም በላይ አታድርጉኝ በማለትም የተለየ ክብርና ሞገሳ የማይገባቸው ሰው ስለመሆናቸው ተናገሩ። በተጨባጭ ግን ታላቅ ክብርና ሞገስ የተገባቸው መሪ ነበሩ። ከነቢይነታቸው የከበረ ማዕረግ ውጭ እንደ ምድራዊ ሰው ብናስባቸው እንኳ የማንጨርሰው እልፍ የታላቅነት መገለጫ አላቸው። እሺ መርሃባ